ጀምሮ አዎ፣ አይራገጥም ልጁ፣ አይራገጥም ልጁ ጸፋኛ ነው። ከሰላሳ ሰባተኛ ሳምንት ጀምሮ አሪፍ ነው። ስለተወልኩ እየበላው ነው፣ እና ንብላ ምን አርጌ እኔ ቆንጆ እንዴት አርጌ እኔ፣ ራሴ ያለሁበትን ሁኔታ ታያላችሁ አይደለም? በሄድላት ባገኛት ባወራት ደስ ባለኝ። ያው በስልክ እናወራለን፣ ግን በስልክ ማውራት ደግሞ እንደ አካል አይደለም። ለጽጌ ድረሽላት የሚል ኮሜንት አይቼ ነው። እንዴት ብዬ ምን አርጌ በስልክ ከማውራት ውጭ ነው። ማመሰገናችሁ ሲውላችሁ ነው እና ብቻ ስለ ሁሉም ነገር በጣም አመሰግናለሁ፣ ሁላችሁንም በጣም ደስተኛ ነኝ እናንተን የመሳሰሉ ኦዲየንሶች ስላሉኝ። አንዳንዴ እዚህ የመድረሴ ምክንያቶች እናንተ ናችሁ። አልወለድኩም፣ ዛሬም ይሄ ጥያቄ ሊደገም ነው ማለት እንዴት። ወልጄ እኮ ቢሆን ኖሮ አንደኛ እዚህ ላይቭ ላይ ምንም አልሰራም፣ ይሄኔ ወይ ተኝቻለሁ ወይ ደግሞ ልጅ እያጠባው ነው ምናምን የሚሆነው እንደዛ ነው። እና በወልድ ኖሮ ምንም አልሰራም። እዚህ አይመስላችሁም? አምቶኛል መሰለኝ አይደለም? እስቲ ኮሜንት አርጉልኝ የምር እርግዝናው ተስማምቶኛል፣ ጎርቶኛል? እንዴት ነው? ምን አስመስሎኛል? እሱን ነገሩኝ እስቲ። አይነት ጥያቄ ምን አይነት ጥያቄ ነው ያለሽ? እኔ ቆንጆ